ነጭ ሽንኩርት ይገባል። አዎ ይገባል። አዎ ምንም አይልም። በጣም አሪፍ። በጋውም አለቀ፣ ክረምቱ ደረሰ፣ ዝናቡ ሊመጣ እየገሰገሰ። አንድ ኪሎ በርበሬ ስንት እንደገባ ብነግራችሁ ማለት ነው። ሲሉኝ ከበት ጓደፈ ሲሉኝ ነዛሁ ባህብዬ መፍልፉ አሰላሙ አሌይኩም ወረህመቱላህ በረካቱ። ውድና የተከበራችሁ የመንሱራቲው በአድማጭ ተመልካቾች እንሁ ቤተሰቦች እንደምናላችሁ፣ በያላችሁበት ሰላማችሁ ይብዛ ሰላም ለሀገራችን ይሁን እያልኩ ዛሬ በአቢስ ቪዲዮ ዝቅ ብያለ እንደምታዩት እንግዲህ ከማዘር ጋር በርበሬ እየቀነ በጣም ጉዳይ ነው። ብዙ በርበሬ ነው እንግዲህ ከ10 ኪሎ በላይ ነው። ይሄንን እንግዲህ ለምን እንደሆነ እሰቡ ማለት ነው አርጥሩ ጠርጥሩ፣ ኮሜንት ላይ አስቀምጡልኝ ማለት ነው ለምን እንደሚሆን ብላችሁ። ክረምትም እየመጣ ነው፣ ሌላም ጉዳይ ይኖራል ብዬ አስባለሁ። ጉዳዩን ግን አልነግራችሁም ማለት ነው እና ያው ዛሬ ይሄው አስጥተን አድርቀን በመቀንጠስ ላይ እንገናኝ እንገኛለን ማለት ነው። ያው ሌላውንም አዘጋጅት ያለው ለዝንጅብል፣ ነጭ ሽንኩርት ምናምን ቀይ ሽንኩርት ተዘጋጅተዋል ማለት ነው፣ ደግሞ ያለውን ነገር አሳያቸዋል። ነጭ ሽንኩርት ይገባል፣ አዎ ይገባል፣ አዎ ምንም አይልም፣ በጣም ሐሪፍ እንደውም ጣዕምናው ይጨምራል፣ ሐሪፍ ይሆናል። ያው እንትን ነው አብዛኛው ሰው ነጭ ሽንኩርት የማይጨምረው ለመዳረቅ ትንሽ ጊዜ ይፈጃል እያሉ ይመስለኛል። በደረቅ ወቅት ግን ቢጨመር ምንም ችግር የለውም። ያው አብዛኛው ሰው ቀይ ሽንኩርት ነው የሚጠቀመው፣ ግን እዚህ እንግዲህ ዝንጅብል ላጥብ ተነክሯል ማለት ነው። ውሃ ተዘብስቷል። እዚህ ደግሞ ቀይ ሽንኩርት አዘጋጅተናል ማለት ነው። ያው ትንሽ ይቀረዋል፣ እየተዘጋጀ ነው። ደግሞ ሌላው ምንድነው ነጭ ሽንኩርት ተዘጋጅቷል፣ ጭና አዳም ተዘጋጅቷል ማለት ነው። እንግዲህ ያው ይህን ይመስላል። በጋውም አለቀ። ክረምቱ ደረሰ፣ ዝናቡ ሊመጣ እየገሰገሰ ይባላልና እንግዲህ ክረምት ሲቃረብ በደንብ እህል ይዘጋጃል። ሽሮ በርበሬ ይዘጋጃል። እሱም ለምንድ ነው? በክረምት ወቅት ብዙ መብራት አይኖርም፣ ይቆራረጣል። ጭቃ ይሆናል መንገድ ብዙ አያስኬድም። ሁሉም ነገር ስለሚዘጋጋ በጎርፍ በጭቃ እንግዲህ አብዛኛው ሰው ክረምት ሳይገባ በፊት ብዙ ነገሮችን ያዘጋጃል ማለት ነው። እንግዲህ ይሄው እኛም እንደምታዩት በርበሬ እያዘጋጀን እንገኛለን። እንግዲህ ደግሞ የአፍ ያቀለብ አላህ ያርግልን። ያው ብዙ ሰው ማለት ነው ነገን አለብኝ አይልም፣ ብቻ የሆነ ነገር ያዘጋጃል። እንግዲህ በርበሬያችንን ቀንጥ ሰና በጃጅተን ከጨረስን በኋላ ጫቅጭ ቀናል ማለት ነው። ያው ካሜራ እንትን አልቀረጽኩም ለምን ሰውም ስለነበረ ለካሜራም አመቺ ስላልነበረ እንትን አላልኩም ማለት ነው። እንግዲህ እንደምታዩት ማዘሬ ቆም ብላ እያየች ነው እንዳላፈሰው ማለት ነው። ለምን የውድ በርበሬ በዚህ ሰዓት መፍሰስ የለበትም ወይም መባከን የለበትም ማለት ነው። እና ያው እናቶች ሲባሉ ይጠነቀቃሉ። ሁሉንም ነገር እንዳይፈስ በቃ የሆነ ነገር እንዳይሆን እና ዙሪያውን በደንብ አድርገሽ ድንጋይ ጭነሽ ንፋስ እንዳይወስደው እያለች እያስጠነቀቀች ነው። እንግዲህ ከካሜራ ጎን ጎን የምትሄደው ማለት ነው። እና ይሄ ጀሪካ በነገራችን ላይ በጣም ጥሩ ነው ማለት መጨቅጨቂያው፣ ለምን ለዚሁ ለበርበሬ ተብሎ የተዘጋጀ ነው። ሌላ ምንም የሚሰራው ነገር የለም ለዚሁ ተከርክሞ ለበርበሬ ተብሎ ነው እና በጣም ገላግሌ ነው። ያን ያህል ብዙ ሰዓት አይወስድባችሁ። ሙቀጫ ቢሆን ግን ትንሽ ትንሽ እያረጋችሁ ብዙ ጊዜ እንትን ይላችኋል ማለት ነው። ይሄ ግን በቃ ስድስት ኪሎ ሰባት ኪሎ በአንድ ጊዜ ይይዝላቸዋል ማለት ነው። ገላግሌ ነው እና በሱ ነው የምንጠቀመው በአሁኑ ሰዓት። በሙቀጫ ያን ያህል የሚጨቃጭቅ የለም ለቅመማ ቅመሙን ብቻ ካልሆነ በስተቀር ማለት ነው። ያው እንደ ሽንኩርት ያለውን ዝንጅብል በደንብ ላያልመው ይችላል በርበሬውን ግን ድቅቅ ነው እና የሚያደርገው። ይህቴም ልጅ እንግዲህ በካሜራው ስር ወደዋት እያለ ነው እንደምታዩት ማለት ነው። አሰጣጤን እያየ ነው መሰለኝ። እንዴት ነው ሴትነቴን እየፈተሸ ይመስላል። ለፈገግታ ነው። ለማንኛውም እና እንግዲህ ያው ብዙ ሰዓት አይፈጅም። ፀሐይ ስለሆነ፣ በጣም ሙቀት ስለሆነ የተወሰነ ጊዜ ይበቋል ብዬ አስባለሁኝ። እንግዲህ የተረፈውን ደግሞ እናቴ ማዘሬ ታስተካክላለች ብዬ አስባለሁኝ። እኔ ግን ልገዝሽ እኔ ላስጣልሽ ብዬ ነው እንግዲህ ያወጣሁት ማለት ነው። ይህን ይመስላል። አንድ ኪሎ በርበሬ ስንት እንደገባ ብነግራችሁ ማለት ነው፣ ውይ ኢትዮጵያ ላይ እንዴት ነው የሚኖረው ብላችሁ እንዳው ደማችሁ ይፈላል ማለት ነው። አሁን ላይ በጣም ይሄ የኑሮ ውድነቱ እንግዲህ ዝም ብሎ ጫው እየገዙ እየበጠበጡ መብላት እንደሆነ እንጂ እህሉ ካልጠፋ ማለት ነው። እህል ያን ያህል ብዙ የሚባል አይደለም፣ ዋጋው ደህና ነው ያው፣ ጸሀው ሲበረታ እየጨመረ ቢሄድም ማለት ነው። አሁን ላይ ግን አንድ ኪሎ በርበሬ ዘጠኝ መቶ ሀምሳ ብር ገብቷል ማለት ነው። ከሁለት ቀን ከሶስት ቀን በኋላ ደግሞ ያው አንድ ሺ ብር ይጠቃለላል እና ያልገዛችው ግዙ ግዙ። የእኛ በደህናው ወቅት ነው የተገዛው በስድስት መቶ አምሳ ብር እንደዛ ነው የገዛ ነው በደህናው ጊዜ ማለት ነው። እና በየቀኑ እየጨመረ ዘጠኝ መቶ ሀምሳ ብር ደርሷል። ነገሮችን ገንዘብ ካለ ተገዝተው ቢቀመጡ ይጠቅመናል እንጂ አይጎዳንም ማለት ነው። አንዳንድ አንድ ሰው አሁን የሚቀንስ እየመሰለው ዝም ብሎ ይቆይና ከዛ ውድ ሰዓት ላይ ይዘፈቃል ማለት ነው እና አሁንም ግዙ፣ ቤተሰቦቻችሁን ግዙ በሏቸው። የመዳም ቅመሞች ብሩላ ክላክ አርጉላቸው። ሰምታችኋል። አትቋጥሩ ላይ ዘና በሉ ብዬ ነው ደግሞ እንዳትቀየሙኝ። እኔ ግን አብዛኛውን የገጠር ሰው ሳየው ማለት ነው ገንዘብ እንኳን ኑሮት ማለት ነው የርካሽ ነገሮችን አይጠቅምም ማለት ነው እንደገና ሲወደድበት ነው። በቃ ምን ነው ገዝቸው በሆነ እንደ አርጌው በሆነ የሚለው ማለት ነው። እንግዲህ እኛ እንኳ በገዛንበት ሰዓት ስድስት መቶ ሀምሳ ብር ስንገዛ ውድ እያልን ነበረ። በጣም ተወደደ አመለጠን፣ እስከዛሬ ሳንገዛ እያልን ነበር እና ከዛ አሁን ደግሞ ዘጠኝ መቶ ሀምሳ ብር ሲገባ በጣም ገረመን ማለት ነው። አሁን ራሱ ብዙ ያልገዛ ሰው አለ፣ ገንዘብ ሲያገኝ የለት የሌቱን የሚጠቀማለ ማለት ነው ግን ገንዘብ ያላቸው ሰዎች በሰዓቱ አይጠቀሙበትም እና አሁንም ገዝታችሁ ተጠቀሙበት።